የሚያሳዝኑ ነገር ብዙ ሰዎች ስጋው ደግሞ እንደ መርዝ እነ መርዝ ሲያዩት ነው የሚመስለኝ። ለምን መድኃኒት ቢሆንማ ይቀበሉት ነበር፣ ግን ይሸሹታል እና አሁን መፍትሄው መሆን ያለበት ዝግጅት ያስፈልጋል፣ ንሳ መግባት ያስፈልጋል። ችግሩ አሁን አብዛኛው ሰው ንሳ መግባት አይፈልግም። አሁን ያለው በእኛ ህዝብ ያለው አስተሳሰብ በቃ አቅመ አዳም እስከደረስን ጊዜ እስከ ሽምግልና በቃ በሀያታችን እንኖር የስጋችን ፍትወት እንከተል ንሳ እንግባ። ከዛ በኋላ ወደ ሽምግልና ስንደርስ ንሳ እንግባና ስጋው ነው የምንቀበል። ይህም ይቅርታ ሴጣናዊ የሆነ ትምህርት ነው፣ ሴጣናዊ የሆነ ትምህርት ነው። ለምንድን ነው ለሰላሳ ለአርባ ዓመት ከእግዚአብሔር የምንርቅ ነው? ለምንድን ነው ለሰላሳ ለአርባ ዓመት በመንፈሳዊ ሞት የምንመላለሰው? ይህ ስጋ የሚበጀው የሚታደሰው በስጋው ደግሞ ነው። ህብረት የምናደርገው ከክርስቶስ ጋር በስጋው ደግሞ ነው። በጥንታዊ ቤተክርስቲያን፣ መሰረት አንድ ሰው በኑፋቄ ወይም ሌላ በትልቅ ኃጢአት ቢገኝ ከቤተክርስቲያን የሚባረረው መንገድ ስጋው ደግሞ ሲከለከል ማለት ነው። ኤክስ ኮሚኒኬሽን የሚባለው ይሄ ነው። ቀላል ነገር አይደለም። ከስጋው ደግሞ መራቅ ቀላል ነገር አይደለም። ሞት ነው። ሞት ነው። የሞት ፍርድ ነው። ስጋው ደግሞ መቀበል ስጋው ደግሞ መቀበል አይችልም ከተባለ አንድ ሰው የሞት ፍርድ ነው የተፈረደበት፣ ማለት ለምን፣ እራሱ ቅዱስ ኤፍሬም በአንዱ ጽሁፍ ይህ ስጋው ደግሞ በገነት የነበረችው ዕፀ ህይወት ነው ይለው። ወደ ዮሐንስ ስድስት ነገና ስንሄድ ስጋን የበላ ደሜን የጠጣ የዘላለም ህይወት አለው ይላል። ግን በአንፃሩ ምን ይላል? ስጋን ያልበላ ደሜን ያልጠጣ የዘላለም ህይወት የለውም ይላል። እና ይሄ በጣም ወሳኝ የሆነ ጥቅስ ነው። ስጋው ደግሞ ከክርስቶስ ጋር ህብረት የምናደርገው ምስጢር ነው። ከክርስቶስ ጋር ህብረት ለምን ቃል መንፈስና ነፍስ ብቻ ሳይሆን የሆነው ቃል ስጋ ሆነ ይላል እዚህ። ድኅነት፣ ቤዛነት የተሰጠው ለነፍሳችንና ለመንፈሳችን ብቻ ሳይሆን ለስጋችን ነው። ለዚህም ነው ስጋው ደግሞ አስፈላጊ መጽሐፍ ቅዱስ ለድኅነት የሚጠቅመው በአምላካዊ በሐዋርያዊ መንገድ ስንተረጎም ነው እንጂ በሰዋዊ መንገድ በራሳችን እይታ ከተረጎም ነው አይጠቅመንም። አይጠቅመንም ለምን ብንል አርዮስ የሚባለው መናፍቅ ወልድ ፍጡር ውእቱ ወልድ ፍጡር ነው ያለው መናፍቅ በመጽሐፍ ቅዱስ ተመርኩዞ ነው ያን ኑፋቄ ያሰራጨው። ዮሐንስ አንድን ሲያይ ቀዳሚው ቀዳሚው ቃል ወቱን የሚለውን ጥት ሲያይ በመጀመሪያ ቃል ነበር የሚለውን ሲያይ በመጀመሪያ ማለት ዓለም ሲፈጠር ማለት ተፈጠረ ማለት ነው እያለ በራሱ ሰዋዊ መንገድ ተረጎ ለምንድን ነው ክሊፍን ማግኘት የፈለግ? ጥሩ ጥያቄ ነው። እንግዲህ ክሊፍና ስትወርት ያው ከኛ ቤተ እምነት ውጭ ቢሆኑም ብዙ ጥሩ ስራ አድርገዋል ማለት እግዚአብሔር የለሾች ሌሎች ሃይማኖት ያሉ ሰዎችን ወደ ክርስቶስን ማወቅ አምጥተዋል። ይህ ትክክል ነው። ነገር ግን ብዙ የሚያሳዝን በጣም ጥሩ ያልሆኑ እንግዲህ በእኛ ቋንቋ በኦርቶዶክሳዊ ቋንቋ ኑፋቂዎች የሚባሉ የሐሰት ትምህርቶችም ያስተምራሉ። በተለይ በቅርብ ጊዜ አቨንጀርስ ፖድካስት በሚባል ቪዲዮ ሰርተው ነበር ጆርጅ ጄንኮ ከሚባል ሰው ጋር እና እዚህ ላይ እንዳለ ለሁለት ሺህ ዓመት ቤተክርስቲያን የሰበከችውን ትምህርት ሲቀልዱበት፣ እንግዲህ አንዱ ጆርጅን ከሚባለው ሎቱ ስባት ስጋው ደግሞን አፈር ብሎታል። እና እንደዚህ በጣም የሚያሳዝን አይነት ቋንቋ ሲጠቀሙ፣ ኑፋቂን ሲያስተምሩ፣ የሐሰት ትምህርትን ሲያስተምሩ አንድ ሰው መጥቶ ለእነሱ ይህን ጥያቄ ማቅረብ አለበት። ስለዚህ ያ እድል ሲሰጠኝ፣ እንግዲህ እጄን አውጥቼ ነው እነሱ እኔን የመረጡኝ። ስለዚህ እድሉ ሲሰጠኝ ያን ዕድል ተጠቅሜ ያው እግዚአብሔር እያገዘኝ ጠየኳቸው። ግን በጣም አጋጣሚ ነው። ራሱ እግዚአብሔር ነው ያዘጋጀው። ልበ አምላክ ዳዊት ኩሎ ዘፈቀደ ገብረ እግዚአብሔር እንዲህ የእግዚአብሔር ነገር መሆኑ ነው እንጂ ያ ሰው ባላገኘው ሳላውቅ መጥቶ ይሄን